እሱ ነው። አንድ የኔን አለመኖር ተጠቅሞ፣ ሁለት ደግሞ የአባቴ ቤት ካርታ በእኔ ስም ነበረ። ያው እኔ ከሄድኩኝ በኋላ ሞቷል ይሁን ምን ይሁን እንዳሰራ አላቅም። በቃ ያገለልኩት እንዳይመስለው ውክልና ሰጥቼው ነበር እና ሙሉ ማስተዳደር እንዲችል መሸጥ መለወጥ እንዲችል የሚል ውክልና ሰጠው። ውክልና እንደ እኔ ሆኖ እንዲያስተዳድር ነው። እዛ ጸበልተኛ ስጠመቅ ኢሳያስ ሳሳስ ኢሳያስ ነው የሚሉ ኢሳያስ ማን ነው? ኢሳያስ ማለት ወንድሜ ነው። ኦኬ ይሄ አሁን ባለ ወደዚህ ያመጣ ታሪክ ፈጣ ሰላም ጤና ይስጥልን የዛጎል ሚዲያ ቤተሰቦች እንደምን ሰንብታችኋል? ዛጎል ሚዲያ ለእናንተን ያስተምራሉ፣ ይጠቅማሉ ያላቸውን የተለያዩ ፕሮግራሞች እየቀረጸ ወደ እናንተ እንደሚያቀርብ ይታወቃል። በተለያዩ ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ ጉዳዮች ላይ ያተኩራል ዝግጅታችን ሁሌም እንደምንለው ለቻናሉ አዲስ ስትሆኑ ሼር፣ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ዛሬ አንድ ባለታሪክ እዚህ ስቱዲዮችን ይዘን ቀርበናል። ምናልባት የእኛ ተመልካቾች የሚሰጡትን አስተያየት በመስማት ከታሪኩ እናንተ ብትማሩበት ለእሱም የሚጠቅሙትን ነገሮች ቢያገኝበት ብሎ ወደ ስቱዲዮችን መጥቷል። በቀጥታ ወደ ባለታሪካችን እመራችኋለሁ። እንኳን ደህና መጣ። እንኳን ደህና ቆያኝ። እስኪ ስምህንና እድገትህን ከየትን አካባቢ እንደመጣ ለተመልካቾቻችን ግለጽል ስሜ ዳንኤል ይባላል። የትውልድም እድገቴም እዚሁ አዲስ አበባ ነው። ከልጅነት ጀምሮ እስካሁን ካለውበት ድረስ አዲስ አበባ ውስጥ ነው የምኖረው። ዛሬ ወደዛ ጎል ሚዲያ ይዞ የመጣው ታሪክ ወይም ደግሞ ወደኛ መተ ለተመልካቾቻችን ልታስተላልፍ የፈለግከው መልእክት፣ ወይም ደግሞ ታሪክህን እስኪ ያጠራጠር አድርገ ነገር እሺ ያው እንደነገርኩ ከካሜራ መጀርባ እንደነገርኩ ከሆነ በጣም መማም ነው። እስከሆነ ጊዜ ድረስ ወንድሜ ብዬ የምጠራው ለእኔ ወንድም ነው፣ ከወንድምን በላይ ነው። በወንድሜ ተከድቻለሁ። የአባቴን የቤተሰቤን ንብረት አጥቻለሁ። አባቴ ብዙ ዓመት የለፋበትን ላቡን ያንጠፈጠፈበትን ንብረት አጥቻለሁ። እና ደግሞ ራሴንም ላጣ እችላለሁ፣ ስጋት አለ በደንብ እስኪ በዘርዘር አድርገህ ንገረኝ። ምናልባት ከቤተሰቦችም ታሪክ ከመነሻውም ያለውን ነገር ወንድሜም በምለው ሰው ተከድቻለሁ እያልከን ነውና ተመልካቾች፣ ለፍርድም እንዲመች ለእኛም አስተያየት ለመስጠት እንዲመቸን ዘርዘር አድርገህ ታሪክን አጫውተን። እንግዲህ ታሪኩን ስጀምርልህ እናትና አባቴ ነብሳቸውን ይማርና ከመሞታቸው በፊት ሁለቱም ሞተዋል። እናቴ ትንሽ ቀደም ብላ ያረፈችው ልጅ እያለና ያረፈችው እና ቤት ውስጥ ሁለት ልጆች ነበር፣ እኔና እህቴ። እና በአጋጣሚ ሆኖ እናቴ ታርፋለች። እናቴ በምታርፍበት ጊዜ አባቴ በጣም ጭንቀት ውስጥ ይገባል። ያው ባለቤትን የመሰለ ነገር ማጣት በጣም ይከብዳል። በዛን ሰዓት ላይ እህትና አንተ ትንንሽ ልጆች ነበራችሁ? ታላቅ እህት ነበረች ከእኔ በአንድ በሁለት እድሜ ከፍ የምትል እና አባታችን ነው እስከሆነ ጊዜ ድረስ ያሳድገን። ልክ እንደ ሞተች አካባቢ አንድ በጣም ወዳጅ የሚለው ጓደኛው ነበረው እና ኢንጂ ውስጥ ነበር የሚሰራው የማደጎ ድርጅት ውስጥ እና የእኔም ብቸኝነት የእህቴም የእናቷን ሞት ሕፃንም ብትሆን ይከብድሃል ለመቀበልና አንድ በማደጎ የሚሰራ ጓደኛ አለ እንዳልኩክ አንድ ማደጎ የመጣ ልጅ ነበረ፣ ለምን አንተ ጋር ቤትም እንትን ከሚፈጠር ያው ደስተው ይሻላል ቢያንስ የባለቤትህን ሀዘን ቢያንስ በትንሹ ይተካልሃል፣ ይለውና ወደ ማደጎ ድርጅቱ ሄደው ያንን ልጅ ወደ እኛ ቤት ያመጡታል። የአባቴ ጓደኛ የአባቴ ጓደኛ ያንን ወደ ማደጎ ድርጅት የመጣውን ልጅ እናንተ ቤት እንዲያድግ ነው የጠየቋቸው። አዎ እኛ ቤት እንዲያድግ ቤተሰብ አልባ ልጅ ነበር። ማደጎ ውስጥ ከገባም ደግሞ ትንሽ ጊዜ ነበረ እና ሌላ ሰው ከሚወስደው አባቴ በዛ ሰዓት ላይ ደና ኑሮ ደና የኑሮ ደረጃ የሚባል ነበረን። የራሱ ፋብሪካ ነበረው፣ ቤቶች ነበሩን፣ የራሳችን የግል ቤት ነው። እና ለእኔም ወንድም ለእህቴም ወንድም እንዲያመጣለት በጓደኛው አማካኝነት ይጠይቀዋል። አባቴም ተስማምቶ ልጁን ወደኛ ይዞት ይመጣል። ከኛ ጋር ያድጋል። እህቴ አስራ ሁለት አመት አካባቢ ላይ በልብ ኬስ አማካኝነት ትሞታለች። ነፍሷን ይማራት። ታላቅ እህት ማለት ነው። ታላቅ እህቴ የሚታወቅ ህመም ነበራት ወይስ ከጊዜ ከእናታችሁ ሞት በኋላ ይመጣል? እንዴት ልበልህ፣ እኛ አላስተዋሉ የእናቴ ሀዘን አባቴ በጣም ጉርቶት ነበረ እና ብዙም እንትን እያደረግናት አልነበርም። እሷም ራሷን እየደበቀች ነበር ህመሟን፣ ላለመናገር ምን ላለማለት ልጅም ስለሆነች እና እህቴም በአስራ ሁለት ዓመቷ አጣናት። ነፍስ ይማር አይዞ እህቴም በአስራ ሁለት ዓመቷ ካጣናት በኋላ አሁን ወንድሜ የምለው አብሮ አደገ ከልጅነት ጀምሮ አብረን ያደግን፣ እድሜያችን አንድ ነው። አንድ አይነት ትምህርት ቤት ነው የምንማረው፣ አብረን ነው የምንበለው፣ አብረን ነው የምንጠጣው አባት ሊያሳድጉ ከመጡት ልጅ ጋር ማለት አሁ በጣም ብዙ ነገር አይተናል። ይሁላ ነገር አለፈ። ያው የማይቻል ነገር የለም። የእህታችንን ማሀዘን ቻል ነው። ሁላ ነገር አለፈ። ትምህርት ጨርሰን ወደ ሃይስኩል ልንገባ አካባቢ ያው የህብረተሰቡን ነገር ከኔ በላይ አንተ ታውቋለ። አንተ ኮ ልጃቸው አይደለህም የዚህ የተከበረ ቤተሰብ ልጅ አይደለህም፣ ምን የሚሉት ነገር እሱ ላይ መጡበት ነበር። ይሄ መቼ ነው የሆነው? አባታችሁ በህይወት እያሉ ነው? አባታችሁ በህይወት እያሉ? አዎ፣ በህይወት እያሉ ሃይስኩል ስንጨርስ መሰለኝ አስራ ሁለትን ስንጨርስ አካባቢ ነው። እራሳችንንም ማወቅ የጀመርነው የዛን ሰዓት ነው በደንብ። እንጂ ስለ እንደዚህ አይነት ነገር ኬር አይሰጠንም ነበረ። ኢቭን ይመስለኛል ግን እሱ ጋር ከምርም ጭንቅላቱ ላይ ተቀርጾ ቀርቷል። ያው ሰፈር ውስጥ የሚወራው ነገር የሚሆነው ነገር ከምርም ጭንቅላት ውስጥ ተቀርጾ ቀርቷል። በምን ይገለጽ ነበር ይሄ? እንዴት መሰለ ከሆነ ጊዜ በኋላ የተለየ ጸባይ ማምጣት ጀመረ። ብቻውን የማሆን ብዙ ጊዜ በቃ ይጨናነቃ ሊያስባል ምን ይላል። እኔ ይህን ነገር ልብ ብዬ አላስበውም ነበር በዛ ሰዓት ላይ፣ ወይ በቃ የሆነ ነገር ክላሱ የሆነ ነገር ተበላሽቶበት ነው ወይም የሆነ ነገር ብዬ ነበር የማስበው። ይህን ያህል ደረጃ የሚደርሳል ብዬ አላሰብኩም ነበር። በትምህርት ደረጃችሁ እንዴት ነበራችሁ? አሪፍ ጎበዝ የምንባል ተማሪዎች ነው። ጥሩ ትምህርት ቤት ነበር የምትማሩ? አዎ፣ በጣም አሉ ከሚባሉ ትምህርት ቤት ውስጥ አባቴ ከፍሎ የሚያስተምረን እዛ ትምህርት ቤት ውስጥ ነው። አሉ ከሚባሉ ትምህርት ቤት ውስጥ አንዱ ነው የምንማረው። ታዲያ እንዴት ነው እንደዚህ አሁን ቤተሰብ በዚህ ልክ የማይበደል ከሆነ አብሮ ከአንተ ጋር እየሄደ እየወጣ እየገባ የሚንቀሳቀስልህ፣ መቼም ምን የሚሉት ጥላቻ ነው። የዛ ቤተሰብ ልጅ አይደለም እያሉ ነገሮችን እንዲያስብ ማድረግ ያው እንግዲህ ሰውን ታውቀዋል። ከሰው ስህተት ከብረት ዝገት አይጠፋም ይባላል። እና ያው የእኛ ባህላችን ደግሞ የሆነን ነገር ማውራት ማጋነን እንወዳለን። እና በጣም ሰፈር ውስጥ ማወራት ጀመረ ከሆነ ጊዜ በኋላ በቃ ርዕሱ እሱ ሆነ። ያቶ እንትና ልጅ ያቶ እንትና ልጅ እኮ አይደለህም አንተ ያኔ መሰለ ልጅ እያለ እያሉ ጭራሽ የእኔን ስም እየጠሩ ይቀና ነበረ። እና እኔ ይሄ ነገር ጭንቅላቱ ላይ ይፈጠርበታል ብዬ ማስብ ያላቅም። ለእኔም ደግሞ ውስጥ የተለየ ነገር አስበው አያውቅም። እንደ ወንድሜ ነው ማየው። እንደ ስጋ ወንድሜ ነው ማየው። እንቅስቃሴያችሁም አብራችሁ ነው? አብረንን ለይቼው አላውቅም ከጎኔ የሆነ እንደውም ይሄ ነገር እየተፈጠረ ባለበት ሰዓት ላይ እንዳይከፈው ብዬ አብሬው መዋል ጀመርኩኝ ከሱጋር። ከእሱ ጋር አብሬው መሆን ጀመርኩኝ ስሜቱ እንዳይጎዳ በጣም ነበር የምጠነቀቅለት። ተዋቸ አትስማቸው ምናምን በቃ ጭንቅላቱ ሌላ ነገር እንዲያስብ ነበር የምፈልገው። ምክንያቱም እኔ ከነሱ ወሬ ከቤተሰቤ ይልቅ ወንድምነቱ ይሻለኛል። አንተ ብታቀውም ከሌላ ቦታ እንደመጣ ምንም የምታደረገው ፊል የለም። በቃ እኔ ልክ በቃ ከእናት ከአባቴ እንደተወለደ እንደ ስጋ ወንድሜ ነበረ ማየው። ወላጅ አባታችሁ ጋር ግን ይደርስ ነበር ይሄ ወሬ። አንድ ጊዜ ጠይቄው ነበረ። በጣም እንትን ሲለኝ አባታችን ትንሽ ቁጡ ሰው ነው፣ በጣም መንፈረው እሱን ነው። እንደእናትም እንዳባትም አባትም ሆኞ ስላሳደገኝ ይሄን ነገር እሱ ላይ ሄጄ ከእናታችሁ ሞቱ በኋላ ሌላ ሚስት አላገቡ። አንድ እሱም ነው ምንም ነገር እንዳለ ላይ ያደረገኝ። እንደ እናትም አባትም ሆኖ ጥሮ ግሮ ብቻ በጣም ብዙ ነገር አድርጎልን ከምነግርህ በላይ ነው። እዚህ ጋር ባወራው ማቅለል ነው የሚሆንብኝ አንድ አባት ልጆቹን ለማሳደግ የሚያየውን ፍዳ የሚያሳድግ ሰው ያውቀዋል። እና በጣም ነው የሚጨነቅልን፣ እኛ የሆነ ነገር እንዳንሆን ነው የሚፈልገው። ለሁለታችን ሲል ያላረገው ነገር የለም። ፋብሪኮቹን ሲሰራ ምን ሲሰራ በቃ ለልጆቼ ነው እንጂ ለእኔ አይልም። ለእኔ የሚል አባት አይደለም። እና በቃ ልክ አስራ ሁለትን ጨርሰን ኮሌጅ ከገባን በኋላ አባቴ ትንሽ ይታመማል። ሌላ ጊዜ ታሞ እንደሚሻለው አልሆነም። በሽታው እየባሰበት መጣ። ለሆስፒታል ደረሰ። ከሆስፒታልም አልፎ ወደ አይሲ ክላስ ገባ። በጣም ብዙ በጣም ታመመ። ከአቅም በላይ ሆነ እና ኑዛዜ መጻፍ ግዴታው ሆነ። ኑዛዜ ደረጃ ላይ የሚያደርስ ህመም ላይ ይሆናል ብዬ እኔ አላሰብኩም ነበር። እንደ ድንገት ነፍስ አባታችን ጠርተውን ብለውን ባጠገቡ ኑዛዜ ሲጻፍ ከግማሽ በላይ ንብረቱን እኔ እንድወስድና ቀሪውን ደግሞ ወንድሜ እንዲወስድ ነበር። ይህን ያወቃችሁት መቼ ነው? ኑዛዜ መቀመጡን ከሞተ ከሁለት ሳምንት በኋላ። እነዚህ ትልልቅ አባቶች ናቸው መጥተው የነገሯችሁ? ከሁለት ሳምንት ከሶስት ሳምንት በኋላ ይመስለኛል። ልክ በቃ ሞቱን አላመንም በጣም ደንግጠን ነበር። እና እኔ የንዛዚው ነገርም ምንም አልመሰለኝ፣ ማለት ለንብረቱም ኒያል ኬር አልነበርኩም ው ምክንያቱም፣ ያንን ሁሉ ንብረት ያፈሩት አባትህን እያጣ ንብረት ያን ያህል ጉዳይም አይደለም። በዛ ላይ ሁለታችሁ ብቻ ከሆነ ያላችሁት እሳቸው በመሰላቸው መልክ ከደለደሉትም አንተን የሚያሳስብ ጉዳይም አይደለም። ፋብሪካውን እኔ እንዳስተዳደር ሌላ ንብረቶች ከግማሽ በላይ የሚሆነው ንብረት ለእኔ እንዲሆን እና ከዛ የተረፈው ደግሞ ለወንድሜ እንዲሆን ተደረገ። ከዛ በኋላ የወንድሜ ጸባይ ተቀየር። በክፍፍሉ ነው ወይስ ሌላ ምክንያት አለ? አንድ በክፍፍሉ፣ ሁለት ደግሞ ሰፈር ውስጥ የሚወራው ነገር ለምን አባት ብዬ ተቀበልኩት እንዲል አደረገው። ምንም ያጎደሉበት ነገር የለም። መቼም አንድ አባት ሊያደርግ የሚችለውን ወላጁ አለመሆናቸው እንዳለ ቢሆንም አንድ አባት ሊያደርግ ከሚችለው በላይ የልጆቻቸውን ድርሻ አካፍለዋል። አደለም፣ ምንም እዚህ ድረስ የሚያደርስ ነገር የለም። አሁን ጥያቄ የሆነብኝ ነገር ቢኖር እሱ ነው። ያጎደልንበት ነገር የለም። አንድን ልጅ ሌላ ቦታ ከሚያድግ ልጄ ነው ብሎ መጥቶ አሳድጎታል። የአባትነት ፍቅር ነስቶት አያውቅም። እኔም እኔ በምለው ሳይሆን ፈጣሪ በማየው ያውቃል። አንድ ቀን የወንድምነት ፍቅር አጉድዬበት አላውቅም። ከዛም በኋላ በቃ ነገሮች ሁሉ ግልብጥብጣቸው ወጣ ግልብጥ ብጣቸው ወጣ። እኔ አሁን እዚህ ሚዲያ ላይ ስመጣ ወደ ሰባት ወር ያህል ገዳም ነበርኩኝ። ገዳም ምክንያት በምን ምክንያት? ጸበል እየተጠመኩኝ ራሴን አላቅም ትንሽ ከአይምሮ የወጣ ብዬ ነበረ እና ዛ መቼ ነው? ይሄው ነው። ከሰባት ከስምንት ወር በፊት ይቺን ሰባት ወር ጸበል ነበርኩኝ። ታመምክ? በጣም ታመምኩኝ። ትምህርቴን አቋርጬ የአባቴ ሀዘን ነው ወይስ ሌላ ነገር አለው? ወደሱ ልመጣለ ነው እና ልክ ቤተክርስቲያን ጸበል መጠመቅ ስጀምር ከውስጥ የሚወጣው ወንድሜ መተት እንዳሰራብኝ፣ ይሄ አብሮ ያደገው አብሮ አደጌ ወንድሜ ምለው እንደ እናቴ እንደ አባቴ ልጅ የማየው ከጎኔ የማለየው፣ እዛ ጸበል ቦታ ነው ነገር የታወቀው። ጸበል ቦታ ነው ነገር የታወቀው። ተረጋጋ፣ እና ንገረኝ። ክቡራንና ክቡራት ተመልካቾቻችን የጀመርነውን ውይይት እንቀጥልበታለን። በዛጎል ሚዲያ ሊተላለፍላችሁ የምትፈልጓቸው ታሪኮች ያሏችሁ ከስር በምናስቀምጠው ስልክ ቁጥር በቴሌግራም አድራሻችን ልታገኙ ትችላላችሁ። ድርጅታችሁን ምርትና አገልግሎታችሁንም በዛጎል ሚዲያ ማስተዋወቅ ለምትፈልጉ ስልካችን በቴሌግራም ታገኙታላችሁ። ሼር ላይክ እና ሰብስክራይብ ማድረጋችንን አትርሱ። እናመሰግናለን። እሺ እና እንደነገርኩ እዛ ጸበል ቦታ ሆኖ ከውስጥ ያለው ነገር ሲያወራ፣ ወንድሜ መተት እንዳሰራብኝና እንዳልን እንዳብድ መተት አሰራብኝ። ይህንኑ ነገር ሁሉ እያወኩኝ ፍቅሩ አልቀነሰም። እንዴት ነው ያልኩት። ለምን? ምክንያቱ ምንድን ነው? ነው ከጸበሉ በኋላ ማለት ነው። ራሴን አውቄ ስመጣ የአባቴ ቤት ተሽጧል። ንብረቱን ሁሉ በራሱ ስም አድርጓል። አንተ ህመም ላይ ሆነህ ወደ ጸበል ቤርክበት ሰዓት ማለት ነው? አዎ፣ ይኸውልህ የተፈጠረው እኔ ታመሜ ጸበል ገብቼ ከራሴና ከውስጤ ጋር እየተጣሉ ባለሁበት ሰዓት ነው። እዚህ ስመጣ ንብረቶቼ የሉም። ንብረቶቼ እንኳን ባልል የአባቴ ንብረት የለም። ከሀያ ከሰላሳ ዓመት በላይ እየነፋበት ንብረት የለም። በምን መንገድ አዘዋወረው? አሁንም ጥያቄ የሆነብኝ እሱ ነው። አንድ፣ የኔን አለመኖር ተጠቅሞ፣ ሁለት ደግሞ የአባቴ ቤት ካርታ በእኔ ስም ነበረ። ያው እኔ ከሄድኩኝ በኋላ ሞቷል ሊሁን፣ ምን ይሁን እንዳሰራ አላቅም። ወርሶታል። የአባቴ ቤት ተሽጧል። የህግ ሂደቱን ትንሽ የሚያዛባ ይመስላል ታሪኩና ማለት። አሁን አንተ በአንተ ስም የነበሩ ነገሮችን ወደ ገበያ ለማቅረብ ወይም ደግሞ ወደሱ ለማዞር መቼም የህግ ሂደት አለው፣ አይደለም? ወራሽ ሆኖ መገኘት አለበት። እኔ በዚህ ረገድ የተሄደበት ውክልና ሰጥቼው ነበር። አሀ እኔ ማለት ነው። የዛኔ ከውርሱ በኋላ እንዳይከፈው በማለት ይንዱላ ነገር እንትን እንዳይሰማው ለማለት፣ ፋብሪካውንም ለማስተዳደርም ቢሆን አንዳንዴ እኔ ከሌለውም እያልኩኝ ብቸኝነት እንዳይሰማው ስል ያገልልነው እንዳይመስለው በቃ ያገለልኩት እንዳይመስለው ውክልና ሰጥቼው ነበር። አሀ እና ሙሉ ማስተዳደር እንዲችል መሸጥ መለወጥ እንዲችል የሚል ውክልና ሰጠሁት። ውክልና እንደኔ ሆኖ እንዲያስተዳድር ነው እዛ ቦታ ላይ ውክልና የሰጠሁት። እሱ ግን ቃሉን አልጠበቀም። የወንድምነቱን ምንም ነገር አልጠበቀም። የአባቴን ቤት ሽጦ ንብረቱን በራሱ ስም አዙሮ ኢቨን ሄጄ ላናገረው ስሞክር እንኳን ለህይወት ስጋ ነው ያለኝ። አሁንም ቃል በቃል እሱ ሌላ ቦታ ቀይሮ ነው የሚኖረው። ቤቶቹን ሸጦ ሌላ ቦታ የራሱን ቤት ገዝቷል ብለውኛል የጠየቋቸው። ድርጅቱስ እንዳለ ነው ድርጅቱም እንዳለ ነው፣ ግን እሱ ነው የሚያስተዳድረው። በዚህ ሰዓት ላይ ግራ ገብቶኝ ነው ወደ እናንተ ሚዲያ የመጣሁ። አንተ አሁን የት ነው ያለው የታረፍክ? ከጸበል መልስስ የት ነው ያለው? የኑሮ ሁኔታ ምን ይመስላል? ጎዳና ላይ መውጣት ነው የቀረኝ። አቅም ያልቋል እንጂ እጄ ላይ ያለውን ነገር ሁሉ ጨርሻለሁ። አልጠበቅኩም፣ አላሰብኩም የሆነ ነገር ይፈጠራል ብዬ ያስቀመጥኩት ንብረት ምን የለኝም። ድንገት ነው። ታመህም ወደ ጸበል የተወሰድከው? በቃ በድንገት ታመምኩኝ። መኪና እየነዳው ራሴን አመመኝ ቁጭ አልኩኝ። በዛው ራሴን ስቼ ወደኩኝ። ሆስፒታል ወሰዱኝ። ሆስፒታል ስለማይቻል ወደ ጸበል ወሰዱኝ። በህክምና የሚሆን ነገር አልነበር። በህክምና ምንም ሊገኝ አልቻለም። አንድ አብሮ አደገ ነበር አብሮ የተማረ ወደ ጸበል ይዞኝ ሄደው እሱ ነው እና ሆስፒታል፣ በጣም ከአቅማቸው በላይ ሲሆን ከአቅማችን በላይ ነው ብለው እሱም ያው የእምነት ሰው ስለሆነ ወደ ጸበል ይዞኝ ሄደ። እዛ ጸበልተኛ ስጠመቅ ኢሳያስ፣ ኢሳያስ፣ ኢሳያስ ነው ምለው ኢሳያስ ማን ነው? ኢሳያስ ማለት ወንድሜ ነው። ይሄ አሁን ወደዚህ ያመጣ ታሪክ ተጀምሮ እስከሚያልቅ ኢሳያስ ነው የምለው። እና ጸበልተኞችም ነገሩኝ፣ መተቱን እሱ እንዳሰራብኝ ማለት፣ ውስጥ ያለው መንፈስ ሲያወራ ስለ እሱ ነው የሚያውረው፣ እሱ እንዳደረገብኝ። እዛ በዙሪያ ያሉ ጸበል የሚጠመቁ ሰዎች ናቸው ይን የሚነግሩ። እንደዚህ ጓደኛም አላመንም ነበር ይህን ነገር። ለእኔ ለመናገር እንዴት ብሎ እንደሚነግረኝ አያውቅም ነበር። ግራ ገብቶት ነበር። ምክንያቱም ወንድሜ ከምለው ሰው እንደዚህ አይነት ነገር በጣም ከባድ ነው። እሱ የራሱን ህይወት የራሱን ነገር ጀምሯል። እኔ አባቴ ከማደጎ እንዳነሳው ረስቶታል። አሁን የራሱን ህይወት ጀምሯል፣ ትዳር መስርቷል። እናም ደግሞ እንደ ሰሞት እንዳረጋገጡት ከሆነ የዛኔ ማደጎ ሲገባ ማለት ለማደጎ የሰጡት ቤተሰቦቹ አቅም እንደሌላቸው ስለሚያውቅ አሁን እነሱን እያፈላለገ እንደሚገኝም። በህይወት እያሉ ነበሩ ለማደጎ የተሰጠው ማለት ነው? አዎ ኦኬ። እና እነሱን እያፈላለገ መሆኑን እኔን ደግሞ ያው ከዚህ ከተረፍኩኝም እንደሚገለይ ነግሮኛል። አንተ መቼም አሁን በዚህ ሁሉ ታሪክ ውስጥ በመከራ ውስጥ ነው እያለፍክ ያለኸው፣ ንብረቶችህን አታል ያው ንብረቶች የአባትህ ንብረቶች ያንተ ናቸው በውርስም ስላገኘቸው ማለቴ ነው። የህግ ባለሙያዎችን አማክረሃል? ከህጉ አንጻር ያለውን ነገር ለማየት ሞክራቸዋል? ያው ጠበቃ ለማቆም አቅሙ የለኝም ያለውበት ነገር አይደለም። ጠበቃ ለማቆም እህልም ለመቅመስ የሚያስችልበት ሁኔታ ላይ አይደሉም። የራሴን ነገር ገዝቶ ለመብላት እንኳን አቅሙ ያጠረኝ ሰው ነኝ። በፈጣሪ እርዳታ በፈጣሪ አቅም ነው እንጂ ያለሁት። እርግጠኛ ነኝ ከትንሽ ጊዜያት በኋላ ጎዳና ላይ እንደሚወድቅ እና ምንም አቅሙ የለኝም። የህግ አማካሪም ህግ ቦታም ለመሄድ ያው ነገር ያስፈልጋል። ጠበቃ ለማቆምም የእኔ ነው ብለህ ለመከራከር ዓለም ህዝብ ያውቋል የአባቴም ንብረት እንደሆነ። እኔ በሌለውበት ነው ይሄ ሁላ የሆነ ፣ ጭራሽ በእኔ ላይ መተት አሰርቶ። ለምን ይህን ሁላ ጭካኔ እንትን እንዳለ አላውቅም። የበደልኩት ነገር የለም። ያጎደልኩበት ነገር የለም። እስካለው ድረስ አባቴም ያጎደልበት ነገር የለም። ክቡራንና ክቡራት፣ የዛጎል ሚዲያ ቤተሰቦች እየሰማ ነው ያለው ታሪክ በጣም አሳዛኝም አስደንጋጭም ነው። ባለታሪካችን ሲናገር እንደሰማችሁት አሁን ባለውበት ሁኔታ ምንም አይነት አቅም የለኝም፣ ከአጭር ጊዜ በኋላም ወደ ጎዳና ልውጣ የምችልበት እድል ነው ያለው። ከዛም ባለፈ የግድያ ዛቻም እየደረሰብኝ ነው ይላል። ምናልባት የህግ ባለሙያ የሆናችሁ በአቅማችሁ ልትረዱ የምትችሉ ከሕጉም አንጻር ልታማክሩት የምትችሉ ካላችሁ አድራሻውን ከዝግጅት ክፍላችን ማግኘት ትችላላችሁ። እኛንም ለማግኘት ከስር በምናስቀምጠው የስልክ ቁጥር በቴሌግራም መልእክታችሁን ልትልኩልን ትችላላችሁ። ወደ ባለታሪካችን ታሪካችን እንመለሳለን። እሺ ዳንኤል፣ እና አሁን ማድረገው ነገር ሁሉ ግራ ገብቶኛል። በፈጣሪ አቅም ነው እዚህ ያለሁት እና አንዳንዴ እኔ በምላቸው ሰዎች ቀኔን አይተው ጊዜን አይተው ያልከዱ በእነሱ አማካኝነት ነው እንጂ ያለሁት፣ ይሄኔ ሞቼ ነበር ወይ አብጄ የሆነ ቦታው ድቄ ነበር በዚህ ልክ ግን ክፋትን ማሰብ እና በአንተ ላይ ይህንን በደል ማድረስ ከምን የመጣ ነው ብለህ ታስባለህ? አሁንም ጥያቄ የሆነብኝ እሱ ነው። እንደነገርኩ ያጎደልኩበት ነገር የለ፣ አባት የሚያጎድልበት ነገር የለ። የሰፈር ሰዎች የሚያወሩት ነገር ምናልባት ጭንቅላቱ ላይ የማይሆን ነገር ፈጥሮበት ወይም ደግሞ የንብረት ክፍፍሉ ላይ እኔ እንጃ አላቅም። መቼም ንብረት ክፍፍሉ አባታችሁ የሱም ማሳዳጊ ቢሆኑ ለአንተም ወላጅ አባት ናቸው፣ ይገባል ባለው መልክ አከፋፍለዋል። ይመስለኛልም ይሄን ነገር ፈርቶ ይመስለኛል። እሱ አባቴ በጣም ጥንቁቅ ሰው ነው። ቅድም እንደነገርኩ በጣም ኃይለኛ ሰው ነው። በቀላሉ እንትን የሚባል አይነት ሰው አይደለም እና አይደለም እና ኦልሞስ ከሰባ አምስት ፐርሰንት በላይ ንብረቱን ወደ አንተ የሆነው ወደ እኔ የሆነው ለዛም ይመስለኛል ምናልባት የዚህ ነገር ስሜት ጎርቶት ሊሆን ይችላል ብለን ማሰብ እንችላለን፣ ማሰብ እንችላለን። ግን ውክልናውንም የሰጠሁት ይሄ እንዳይሰማው ብዬ ነው። አንተ ደግሞ የራስህን መንገድ ተጠቅመሃል። አዎ ምክንያቱም የኔ ማለት የሱ ነው። አብረን ያደግ ነው አብረን የበላ ነው አብረን የጠጣ ነው አብረን የተማር ነው። ምንም እንደዚህ የሚያስብል ነገርም የለም። አብረኸው ከአደግከው ሰው ጋር አይደለም ቀርቶ ቅርብ ጊዜ ከተገናኘው ሰው ጋር እንኳን ውክልና ትሰጣጣለህ ትተማመናለ። ዋናው እምነት ነው እምነት ነው። አብሬ አድጌ አብረን ሁሉ ነገር ስንት ነገር አሳልፈን እኔ ላይ ይሄ ነገር ለምን ያስፈልጋል? እኔ ለንብረቱ ግድ የለኝም። አሁንም ወጣት ነኝ ለፍቼ ሰርቼ ማምጣት እችላለሁ? ጤንነቱ ግን አሁን እንደናለ አንዳንዴ የመድከም ስሜት አለ አንዳንዴ ያው ተውስቶችም ምንም ሲመጡብኝ ራሴን ያመሳት ነገር አለ። ግን ፈጣሪ ይመስገን አለው ቆሜያለሁ። እንደው ለተመልካቾች በዚህ ሚዲያ ፊት ቀርበህ የቤተሰብን ታሪክ ስትነግረን ምን እንዲማሩበት ታስባለህ? ያው ስጋ ስጋ፣ ባዳን ባዳን እና እና ሰው ማመናችን በልክ ነው። እውነት ከራስ በላይ ነፋስ የሚባለው እውነት ነው። አንዳንዴ ለሰዎች ብለን በጣም ብዙ መስዋዕትነት እንከፍላለን። በጣም ብዙ ነገሮችን እንተዋለን። ያ ሰው ግን ለአንድ ነገር ሲል ትቶ ነው ሄዳል። ወይ ለአንድ ነገር ሲል እኛን ጎርቶን እኛን ቀብሮ ነው ሄደ። ወጣት ነኝ ወጣት ነን። ወደቅን እንጂ አልሞት ነው። የወደቀ ሁላ ደግሞ ይሞታል ማለት አይደለም። ይነሳል። እነሳለሁ። እኔ የሚከፋኝ አሁን ድረስ አባቴ የእናቴ ሀዘን የልጁ ሀዘን ተደርቦበት ይሄን ሁሉ ንብረት አፍርቶ ለእኛ ነው፣ ለልጆቼ ነው ያለው። በአባት ውስጥ ጥንካሬን ተምረሃል? አዎ፣ በደንብ ለልጆቼ ብሎ ነው እስከዛሬ ለፎ እንጂ ለራሴ የሚል ነገር አልያዝም። ተራ መኪና ነው የሚነደው፣ እኛ ከሱ የተሻለ መኪና ነው የምንነደው። ለልጆቼ ነው እና ያ ሁላ ነገር ደግሞ ተከድቼ ባሳደገው እጅ ባጎረሰው እጅ ተበልቶ ሳይ ያመኛል። የአባቴ ነገር ይሰማኛል። ያመኝ እውነት ነው። ነፍሳቸው በሰላም ድረስ። የዋህነታቸውን ወይም ደግሞ በሰፈሩት ቁና ያልተሰፈረላቸው አባት ናቸው። አንተም በዚህ ደረጃ መከራ ውስጥ መድረስ አልነበረብህም። እንደ አባት ደግነት፣ እንዳባት ቸርነት መቼም ልጅ አተው አይደለም የተቸገረ ልጅ አለ፣ ግን ከልጆቼ ጋር ባሳድገው ለሴቷም ወንድም ለትልቁም ወንድም ይሆናል ለትንሹም ወንድም ይሆናል ብለው ነው ወደ እናንተ ቤት ያመጡት እንጂ የልጅ ችግርም አልነበረባቸውም። በእውነት ታሪክህ ለተመልካቾችም ለእኔም ትንሽ የሚነካ ነገር አለው። እንደው ምናልባት ምናልባት ወንድምህ ይህን ሚዲያ ካየና በሱ በኩልም ያለ ምላሽ ካለ ሚዲያችን ለማገናኘትም መልስ ለመቀበልም ዝግጁ ነው። ክቡራና ክቡራት ተመልካቾቻችን በዛጎል ሚዲያ እንዲቀርብላችሁ የምትፈልጉት ታሪክ ካለ ከስር በምናስቀምጠው ስልክ፣ ቴሌግራም ላይ መልእክት ልትተውልን ትችላላችሁ። ባለታሪካችን ዳንኤል በቤተሰቡ በመጣ ልጅ በደረሰበት በደል ወደ ሚዲያችን መጥቶ ታሪኩን አካፍሎናል። ከዚህ ታሪክ የምንማረው ነገር ቢኖር ማንም ማንንም ማመን እንደሌለበት ነው። እንግዲህ ከዚህ በላይ አስተማሪ ነገር አለ ብለን አናስብም። እንደኛ እንደ ዛጉል ሚዲያ እምነት የሕግ ባለሙያዎችም ካገኘን እናገናኝህና ምክር ወይም ደግሞ የሕግ ድጋፍ የሚያደርጉበትን መንገድ እናመቻቻለን። የሕግ ባለሙያዎችም ከስር በምናስቀምጠው አድራሻ እኛን ማግኘት ትችላላችሁ። የባለታሪካችንን አድራሻ በእኛ በኩል ማግኘት ትችላላችሁ። እንግዲህ ዛጉል ሚዲያ ለዛሬ የነበረው ዝግጅቱ ይህንን ይመስላል። ሳስተናግዳችሁ የቆየውት እኔ ዋለ ሊንገሰሰ ነኝ። ዛጎል ሚዲያ ሼር ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፕሮግራም በሌላ ታሪክ እንገናኛለን። ለዛጎል ሚዲያ የሚመጥን ታሪክ ያላችሁ ሁሉ በምናስቀምጠው አድራሻ ታገኙናላችሁ። የዛሬውን አበቃል። መልካም ጊዜ